አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የድሪም ቱ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ ስለ ሱረቱል መሰድ ወይም ሱረቱል ለሃብ እናወራለን ማለት ነው። አንድ ደንበኛዬ በህልም ሱረቱል ለሃብ ወይም ደግሞ ተበትየዳንስ ቀራ አየሁ። በአንድ ህልም ሁለት ጊዜ ሙሉውን ቀራሁ ይላለ እና የዚህ ትርጉም ምን እንደሆነ አብረን እናያለን። እናማ ውዶችዬ እንደተለመደው ቪዲዮ ላይክ እያደረጋችሁ አብረን እንቀጥል። ይህንን ህልም ማየት ወይም ሱረቱን ለሃብን ሁለት ጊዜ ሙሉ መቅራት ማለት የህልሙ ትርጓሜ ድርም መንፈሳዊ ጥበቃን ያመለክታል ማለት ነው። ቁርኣን በህልም ውስጥ መቅራት ብርሃንን፣ መመሪያንና ከክፉ ሁሉ መጠበቂያ ነው። በተለይ ደግሞ ተበት የዳ ወይም ሱረቱል መሰድ ወይም ሱረቱል ለሃብ የሚባለው የቁርአን አያ መቅራት የሚከተሉትን ሊያመለክት ይችላል። አንደኛ የሱራው ትርጉም ወይም የሱረቱ መሰድ ትርጉም የጠላት ውድቀትን ያሳያል ማለት ነው፣ ማለትም ይተረጉማል። ስለዚህ ሱረቱ መሰድ የአላህን ጠላቶች መውደቅና መመካት የሚገልጽ ነው። ይህንን ሱራ መቅራት ደግሞ የሚያመለክተው በህይወት ውስጥ ያሉ ጠላቶች፣ ተቀናቃኞች ወይም በእቅድ ላይ ያሉ እንቅፋት የሆኑ ነገሮች ይወድቃሉ እና ከእሱ በላይ ይርቃሉ ማለት ነው። ማለትም ከህልም አላሚው የዚህ ህልም መልእክት ምንድን ነው? በአጭሩ በአንድ ትልቅ ግጭት ወይም ፈተና ውስጥ የመጨረሻውን ድል ማገኘት አይቀርም የሚል ነው ማለት ነው እና ክፉ አሳቢዎች እና ጠላቶች አይሳካላቸውም የሚል ማበሸሪያ ወይም ብሽራት የያዘ ነው ማለት ነው። ስለዚህ ህልም አላሚው ይህንን ሲቀራ ማየቱ በአንድ ጊዜ ብቻ ሳይሆን ለዛውም ድርብ የፉክክር እና ጠላቶች እንደማይሳለካላቸው በተደጋጋሚ እየተናገረ ነው ማለት ነው። ሁለተኛ ድርብ መቅራት ወይም ሁለት ጊዜ መቅራት ማለት የተጠናከረ ጥበቃን ሊያመለክት ይችላል ማለት ነው። ሁለት ጊዜ ሙሉ መቅራት ማለት ሁለት ጊዜ መደገሙ የአላህ ጥበቃና ችሮታ እጥፍ ድርብና ጠንካራ መሆኑን ያሳያል ማለት ነው። በቅርቡ ከባድ መንፈሳዊ ፈተና ወይም ጠንካራ የሰዎች ተቃውሞ ቢገጥምም ለህልማላሚው ማለት ነው፣ በሀይልና በመተማመን ይመኩታል ወይም ያሸንፉታል ማለት ነው ትርጉሙ ይሄ የሚያሳየው መንፈሳዊ ትኩረትና እምነት ከፍተኛ ደረጃ ላይ መሆኑን ያመለክታል ማለት ነው የማን የህልም አላሚው ሶስተኛ የጭንቀት መወገድን ሊያመለክት ይችላል ይህ ማለት ይህ ሱራ የጥበቃ እና የተስፋ መቁረጥ መወገጃ ነው ህልሙ የሚያመለክተው በአሁኑ ጊዜ ያለውን ጭንቀት ወይም በእርግጠኝነት ያልተያዘ ጉዳይ በአላህ እርዳታ እና በቁርአን በረከት ይፈታል እና እረፍት ይገኛል የሚል መልእክት አለው ማለት ነው። ይህ ህልም እጅግ በጣም መልካም ሲሆን መንፈሳዊ ጥንካሬ እየጨመረ መሆኑን ያሳያል። አንደኛ ድል፣ ከፊት ያለውን ትልቅ ፈተና ወይም የጠላትነት ጉዳይ በኃይል እና በተረጋገጠ ሁኔታ ህልም አላሚው እንደሚያሸንፍ ያበሽረዋል ማለት ነው። ሌላው ደግሞ ድጋሜ መቀራቱ ድርብ ጥበቃን ያመለክታል። ከክፉ ሁሉ ሁለት እጥፍ ጥበቃ ያገኛል እንደማለት ነው። ስለዚህ ይህንን ህልም እንደ ብሽራት ቢያዝ አይከፋም። ሁልጊዜም እንደምንለው ቁርኣን በህልም ሲታለም የቁርኣን ትርጉምና ህልሙ የሚሰጠውን መልእክት እናነባለን እና ዛሬም ሱረቱን ለሃብ ወይም ደግሞ ሱረቱል መሰድ እንዴት እንደሆነ አብረን እኒ ወይም ደግሞ ትርጉሙን እኒ። እስኪ ሱረቱል ለሃብ ወይም ሱረቱል መሰድ የሚባለው የቁርአን ሱራ በቅዱስ ቁርአን ውስጥ መቶ አስራ አንደኛው ሱራ ሲሆን በጣም ግልጽና ጠንካራ መልእክት አለው። ይህ ሱራ የተወሰደው የነቢዩ መሐመድ ስለ ላሁ ዐለይሂ ወሰለም አጎት የነበረው አቡ ለሃብና ባለቤቱ ኡሙ ጀሚል ጀሚልን በተመለከተ ነው ማለት ነው። ቁርአኑ የወረደበት አላማ ይሄንን በተመለከተ ነው ማለት ነው። የሱረቱል ለሃብ ዋና ዓላማ ወይም ደግሞ ሱረቱል መሰድ ማለት ነው ትርጉሙ ምንድን ነው? የዚህ ሱራ ዋና ትኩረት እምነትን በኃይል ለሚቃወሙ ሰዎች መጨረሻ ምን እንደሚሆን የሚያሳይ መለኮታዊ ማስጠንቀቂያ ነው። ሱራው የአቡ ለሃብ እና ባለቤቱ እጣ ፈንታ ምን እንደሚሆን አስቀድሞ ይናገራል። አንደኛ የአቡለሃብ ውድቀት ድቀት፣ አንቀጽ ከአንድ እስከ ሶስት ማለት ነው። ሱራው የሚጀምረው በአቡ ለሃብ ላይ በደረሰበት ጥፋት ነው። አቡ ለሃብ የነቢዩ ስለ ላ ወሰለም መልእክት ከተጀመረበት ጊዜ አንስቶ በጣም ከባድ ተቃዋሚና ጠላት ነበረ። ሁለተኛው አንቀጽ መአግነ አነሆ ማለሁ ወማከሰብ። ይህ ማለት በገንዘብም ያፈራውም ሁሉ አልጠቀመውም ይላል። መልእክቱ ምንድ ነው? አቡልሃብ በጣም ባለጸጋና ኩሩ የነበረ ቢሆንም ሀብትም ሆነ ቤተሰብ ከቁጣውና ከጥፋት ማዳን እንደማይችል ያመለክታል ማለት ነው፣ ወይም ያሳያል። ቀጣዩ አንቀጽ ሰየስላናረን የዛተ ለሀብ ይሄ ማለት የእሳት መበልባል ያለባትን እሳት ይገባል የሚል መልእክት ነው ማለት ነው። ያ ማለት ምንድነው? መጨረሻው መጨረሻ ለሀብ ማለት በእሳት ውስጥ ያለ ጭልም ብልጭታ ወይም ደግሞ የሚነድ እሳት ማለት ሲሆን ስሙም የቅጣቱ አካል መሆኑን ያመለክታል ማለት ነው። ሁለተኛ የባለቤቱ እጣ ፈንታ አንቀጽ ከአራት እስከ አምስት ማለት ነው የአቡ ለሃብ ሚስት ኡሙ ጀሚል ለነብዩ ብዙ ችግር የፈጠረች ቅጣቷ በአቡ ለሃብ ጋር አብሮ ተጠቅሷል ማለት ነው። ወምራአተሁ ሀማለተ ልሓጠብ ያ ማለት ሚስቱም እንጨት ተሸካሚ ሆና ማለት ነው። ድርጊቱ ደግሞ እሙ ጀሚል እሾህና ቆሻሻን እየሰበሰበች በነብዩ በር ላይ በመጣል ጥላቸዋን ትገልጽ ነበር። በመጨረሻው ዓለም ደግሞ እሾሃማ እንጨት ትሸከማለች። ፊጂ ዲሃ ሀቢሉም ሚመሰድ ይሄ ማለት በአንገቷ ላይ ከዘንባባ ሌጦ የተሰራ ገመድ አለበት አለባት ማለት ነው። ይህ ማለት ቅጣት ነው። እዚህ ላይ መሰድ የሚለው ቃል የዘንባባ ገመድ ማለት ሲሆን ሚስትየው በእሾህ እንደምትቀጣ ይናገራል ወይም ያመለክታል ማለት ነው። የሱረቱ ለሃብ ወይም የሱረቱን መሰድ ዋና ቁልፍ መልእክቱ ምንድን ነው? ሱረቱል ለሃብ ዘላቂ የሆነች በርካታ ትምህርቶችን ታስተላልፋለች። እምነት ከቤተሰብ ይበልጣል። የአቡ ለሃብ እና ነቢዩ የዘመድ የደም ዝምድና ቢኖራቸውም እምነትን መቃወም ዘመድ መሆንን ጨምሮ ማንኛውም ጥበቃ ይሽራል ማለት ነው ወይም ይሻራል። የሀብት ከንቱነት ይሄ ደግሞ ሀብትና ማህበራዊ ደረጃ ከአላህ ቅጣት ሊያድኑ አይችሉም የሚል መልእክት አለው ማለት ነው። የቁርአን ተአምር፣ ይሄ ደግሞ ይህ ሱራ የተወረደው አቡልሃብ በህይወት እያለ ነው። ቅጣቱ በገሃድ የተነገረ ቢሆንም አቡልሃብ እስከ ሞተበት ጊዜ ድረስ እስልምናን ባለመቀበል የራሱን ትንቢት እውነትነት አረጋግጧል ማለት ነው። እናም ወደ ህልም ትርጓሚያችን ስንመለስ ይህንን ሀይለኛ ሱራ መቅራት ማለት ከጠላቶችና ከክፉ ከሚያስቡ ሰዎች ለመጠበቅ ትልቅ መንፈሳዊ ጋሻ ነው ማለት ነው። አላሁ አለም። አላህ ያደርግልህ ወይም አላህ ያደርግልሽ። ውድና የተከበራችሁ የድሪብቱ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ፣ እንዲሁም ሼር በማድረግ ተባበሩኝ። እስካሁን አብራችሁ ለቆያችሁ እጅግ በጣም አመሰግናለሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።